አመሰግናለሁ ውድ የዩትብ ቤተሰቦቼ እንደምንሰነበታቸው። ፕሮግራማችን በጎ ዘመን ነው። ዛሬ ይዤ የመጣሁት ርዕስ ደግሞ ስኬታማ ህይወት እንዴት ልኖር በሚል ጉዳይ ላይ የሚያጠነጥን ይሆናል። ይሄ የብዙ ሰዎች ጥያቄ ነው። በግልም ተጠይቅ ያለው የብዙ ሰዎች ጥያቄ ነው። እንዳጠቃላይ የብዙ ሰው ጥያቄ ነው። ስኬታማ ህይወት እንዴት ልኖር ነው። ብዙ ሰው የራቀው ስኬት ነው። ብዙ ሰው እንዳቅሙ እውቀት አለው ጉልበት አለው ገንዘብም አለው። ግን ህይወቱ ስኬታማ አይደለም። ስኬት ማለት ደግሞ ገንዘብ መኖር ብቻ፣ ስልጣን ላይ መቀመጥ ብቻ አይደለም። ስኬት የአምስት ነገሮች ድምር ውጤት ነው። እሱም ምንድን ነው? ስኬት የጤና፣ የሰላም፣ የመወደድ፣ የስራና የገንዘብ። ሰው በጤናው ከሰው ጋር ባለው ግንኙነት በመወደድ ሰው ባለው ሰላም፣ ሰው በገንዘብና በስራው የሚባረክ ከሆነ ውጤታማ ነው። ከነዚህ ውስጥ የተወሰኑት ወይ አብዛኞቹ ከጎደሉ ሰው ገንዘብ ብቻ ቢኖረው ስኬታማ ሊሆን አይችልም። ስለዚህ ስኬት ከምን ይመነጫል ሲባል ከመረጋጋት ይጀምራል። የስኬት መሰረቱ መረጋጋት ነው። የማይረጋጋ ሰው ስኬታማ አይደለም ማለት ነው። የሚረጋጋ ሰው ደግሞ ስኬታማ ነው። መረጋጋት በራሱ እንዴት ይመጣል? ይህስ መረጋጋት ስንት ነገሮች አሉት የሚሉትን ሶስት ብቻ ነጥቦች አይተን የዛሬውን ትምህርታችንን እናበቃለን። ይሄ በሕይወታችን ጉዳይ ላይ በማህበራዊ ጉዳይ ላይ በመውጣት በመግባታችን ላይ በየጊዜው በሚያጋጥሙ ነገሮች ላይ የምንነጋገርበት ፕሮግራማችን ነው። በጎ ዘመን በጎ ስራ በመስራት በጎ ሕይወትን ለራስ በመኖር በጎ ዘመንን መገንባት ስለሆነ ዓላማችን፣ የበጎ ዘመን ፕሮግራማችን ዛሬ ተጀምሯል። ስኬታማ ሕይወት እንዴት ሊኖር መልሱን ስንመልስና ስንተነትነው የመጀመሪያው አንድ ሰው ስኬታማ ለመሆን ምንጩና መሰረቱ መረጋጋት ነው ብለናል። የተረጋጋ ሰው ደግሞ ሰላም አለው። የተረጋጋ ሰው ፍቅር አለው። የተረጋጋ ሰው በስራው ጠንካራ ነው። የተረጋጋ ሰው እውቀት አለው። የተረጋጋ ሰው ደግሞ ገንዘብ አለው ብለን በመግቢያችን ላይ አይተናል። ስለዚህ የመጀመሪያው ሰው ስኬታማን ህይወት ለመኖር ሰው ሁሉ ወገኔ ነው ብሎ ማመን አለበት። ስኬታማ ለመሆን ምን ማድረግ አለብኝ የሚለውን ጥያቄ ለጠየቀው አካል ስንመልስ ሰው ሁሉ ወገኔ ነው ብለህ ማመን መቻል አለበ ያለበለዛያለበለዚያ ምን ይሆናል መሰላችሁ? ሰው ራሱን ከሰው ካገለለ ወይም ደግሞ ራሱን የበላይ አድርጎ ካየ፣ ራሱን ከሰዎች ካራቀ፣ ሰዎችን የሚንቅ ከሆነ፣ እኔ ሌላ ሰው ነኝ የሚል ከሆነ፣ ከሰዎች የሚበልጥ ሰው ነኝ ካለ፣ ይሄ ሰው ስኬታማ አይደለም፣ ገደል ነው የሚገባው። እንዲህ አይነት መንገዶች በጣም አደገኛ ናቸው፣ እንዳትሸወዱ። ሰዎች እና የእናንተን የሚመስል ሃይማኖት ላይኖራቸው ይችላል። የግድም አንድ አይነት ሃይማኖት ይኖረን አይባልም። ሰው እንደየእውቀቱ፣ እንደየአመለካከቱ እንደደረሰበት የጥገድ ደረጃ የራሱ አምልኮ አለው። ለራሱ ስጡት። ሁለተኛው ደግሞ የተለያየ ቋንቋ፣ የተለያየ ብሔረሰብ፣ የተለያየ ነገር፣ የተለያየ አገር ዜጋም ልንሆን እንችላለን። ድምር ውጤታችን ግን ሰው ነን። ስለዚህ ስኬታማ ለመሆን የመጀመሪያው ሰው ወገኔ ነው ብሎ አንድ ሰው ማመን አለበት። ስኬት ከዛ ነው የሚጀምረው። አንድ ሰው ስኬታማ ለመሆን ሰው ሁሉ ወገኔ ነው ብሎ ሲያስብ ምን አይነት ውጤት ያመጣል መሰላቸው? ከማንም ሰው ጋር በቀላሉ መግባባት ይችላል። ከማንም ሰው ጋራ በቀላሉ መግባባትና አብሮ መኖር መቻል ስኬትን ያመጣል። ስራ በጋራ መስራት ይቻላል። እውቀትን በቀላሉ ማግኘት ይቻላል። የምንፈልገውን ነገር በቀላሉ ማግኘት እንችላለን። ሰው ያከብረናል። ሰው ይወደናል። ሰው ያምነናል። እነዚህ ነገሮች ግን ሰው ተንኮል የለበትም፣ ሰው ሁሉ መልካም ነው ወደሚለው ወደ ማመን እንምጣ እያልኩ አደለም። ሰው ለሰው ክፉ ነው፣ ይህን በደንብ እናውቃለን። ሰው በሰው ላይ ብዙ ተንኮል ይሰራል። ሰው ሰውን ያታልላል። ሰው ሰውን ይጎዳል። ሰው ሰውን ይገድላል። ሰው ሰውን ያፈናቅላል። ሰው በሰው ላይ ብዙ ነገር ይሰራል። እንደ አጠቃላይ ሰው በራሱ ላይ ብዙ መጥፎ ነገር ያደርጋል። ያንን ስተን አይደለም። ውስጣችን የሚጸነሰው ውስጣችን የሚቀመጠው እውቀት ግን ገና ለገና ሰው ክፉ ነው ብለን ሰው ወገን አይደለም ልንል አንችልም ነው። ሰው በቋንቋ በነገድ በሃይማኖት በአስተሳሰብ ሊለያይ ይችላል። ወገናችን ነው። ከሱ ነው የሚጀምረው። አንድ ሰው በቃ ስኬታማ የሚሆን ሰው ሰዎችን ሁሉ ያከብራል። ሰዎችን ሁሉ ይወዳል። ሰው ወገኔ ነው ብሎ ያስባል። የትም ቦታ ሲሄድ፣ በየትኛውም የምድር ክፍል ሲሄድ ሰዎች ለሱ እንግዳ አይሆኑም ማለት ነው። ከሰዎች ጋር በቀላሉ መግባባት ይችላል። የሚፈልገውን ያገኛል። ትምህርት ያገኛል ወይም እውቀት ያገኛል። መጠገያ ያገኛል፣ ሀብት ያገኛል። ስለዚህ ምን ይሆናል? ስኬታማ ይሆናል። የተሳካ ግንኙነት፣ ሰላማዊ ግንኙነት፣ መወደድ፣ መፈቀር፣ መከበር፣ ሰላም፣ እረፍት ራሱ የስኬት አንድ አካል ወይም ደግሞ ስኬት የሚመጣው የነዚህ የአምስቱ ድምር ውጤት ነው ብለናል። ስለዚህ የመጀመሪያው ስኬታማ እንዴት ልሁን ብለህ ለምትለው መልሴ ምንድን ነው? ወይም መገንዘብ ያለብህ ነገር ቢኖር ምንድን ነው? ሰው ሁሉ ወገኔ ነው ብለህ እመን። መጀመሪያ ከሰው የተለየህ ትንሽም አይደለህም፣ ከሰው የተለየህም ትልቅም አይደለህም። ስለዚህ ሰው ወገንህ ነው። የስኬታማ ሰው መጀመሪያው ይሄ ነው። ሁለተኛው እግዚአብሔር የእኔ ብቻ ነው ብለህ እንዳትል። ሰዎች ብዙ ጊዜ እግዚአብሔርን የማቀው እኔ ብቻ ነኝ ብለው ማለት ሲጀምሩ ሌላው ላይ ክልከላ መጣል ይጀምራሉ። ሌላው ላይ ማዕቀብ መጣል ይጀምራሉ። እግዚአብሔር እናንተን አያውቃችሁም፣ እግዚአብሔር እናንተን አያከብራችሁም፣ እግዚአብሔር እናንተን አልፈጠራችሁም ወደሚል አደገኛ ትምክህትና የተሳሳተ እውቀት ይገባል። ይሄ በጣም መጥፎ ነው። ሰዎች እንደዚህ በምናደርጋቸው ቁጥር በእኛ ላይ ጥላቻ እያደረባቸው ነው የሚሄደው። በዙሪያችን ያሉ ሰዎች ደግሞ እንዲህ አይነት ጥላቻ ካደረባቸው፣ ተመሳሳይ ከሆኑት እኛ ከምናውቃቸው ጥቂት ሰዎች ጋር ብቻ ነው የሚሆነው ግንኙነታችን ማለት ነው። ያ ግንኙነት ደግሞ ውስን ነው ማለት ነው ውስን ግንኙነት ደግሞ ስኬትን ይገድባል። ምናልባትም ስኬትንም ሊያደርቅም እስከወዲኛውም ሊያጠፋም ይችላል። ስለዚህ ስኬታማን ሕይወት ለመኖር እግዚአብሔር የኔ ብቻ ነው አትበል። እግዚአብሔር የምድርና የሰማይ አባት ነው። እግዚአብሔር የሁሉም ነው። ስለዚህ ሰዎች እግዚአብሔርን እንደቻሉት እግዚአብሔርን እንዳወቁት መጠን ያምልኩ። ከእግዚአብሔር ውጭም ሌላም ነገር ያምልኩ። ብትችል እግዚአብሔርን እንዳወቀ ሰው ሌሎቹን ማገዝ፣ ሌሎቹን መደገፍ፣ አንተ ወዳወቅከው ሃያልና ዘላለማዊ አምላክ እንዲመጡ ፍቅር መስጠት፣ ማክበር ያንተን ህይወት እንዲኮርጁ ማድረግ እንዲከተሉ፣ እና ያንተን ህብረት እንዲቀላቀሉ ማድረግ ነው እንጂ ክልከላ ማድረግ አስፈላጊ አይደለም። ብዙ ሰዎች ስኬት አልባ የሚሆኑት፣ ብዙ ሰዎች ችግር ውስጥ ወድቀው የምናያቸው፣ ምንድን ነው ያጠፉት ጥፋት ሲባል፣ እግዚአብሔር የእኔ ብቻ ነው ይላሉ። ሌሎቹን እግዚአብሔር ባለማወቅ ውስጥ እንደሚኖሩ አድርገው ይፈርጃሉ፣ ይከሳሉ፣ ይኮንናሉ፣ ይጣላሉ፣ ያሳድዳሉ። በዚህ ስኬታማ ህይወት መኖር አንችልም። ይሄ የሰዎችን ህይወት የሚያበላሽ አንድነታችንን የሚያበላሽ ሰውን እርስ በርሱም እያቃረ ነው ወደ ከባድ ችግር ውስጥ የሚከት ስለሆነ፣ ሁለተኛው በእግዚአብሔር ላይ ክልከላ አታድርግ። ትልቁ ችግር አሁን ይሄ ነው። እኔ የሚገርመኝ ነገር ሰው ከእግዚአብሔር ጋር ውሎ አድሮ ከእግዚአብሔር ጋር ተማክሮ ኃላፊነት ወስዶ መጥቶ አያውቅም። ማንም ሰው እግዚአብሔርን በመንፈስ እግዚአብሔርን በምናውቀው ልክ እናውቀዋለን እንጂ ከእግዚአብሔር ጋር በአካል ተገናኝቶ ቁጭ ብሎ እንዲህ አድርግ እንዲሁን እንደዚህ አድርግ ተብሎ እግዚአብሔርን ወክሎ ይመጣ የለም የእግዚአብሔርን መልእክት ያስተላልፉ ትልልቅ ሰዎች የእግዚአብሔርን ሀሳብ ያስተማሩን ትልልቅ ሰዎች አሉ። እግዚአብሔርን ወክለው ክልከላ አድርገው ግን ከዚህ መልስ እግዚአብሔርን የሚያቅ ህዝብ ነው። ከዚህ መልስ ደግሞ አንተ እግዚአብሔርን አታውቅም ብለው ከልለው ግን እንዲሰለጥኑ በህዝብ ላይ አልተላኩም። የእግዚአብሔርን ቃል እንዲያስተምሩ የእግዚአብሔርን ነገር እንዲነግሩ ነው እንጂ ሰዎችን ከፋፍለው ክልከላ እንዲያካሄዱ አልተላኩም። ስለዚህ ስኬታማ ለመሆን በሰዎች አምልኮ ውስጥ አትግባ ባጭሩ በሰዎች አምልኮ ውስጥ አትግባ። ሰዎች ምንም ሊያመልኩ ይችላሉ። ሰው በመሆናቸው ተቀበል። አንተ ያለህን መልካም ነገር አድርግ። እነሱ በአምልኮታቸው ውስጥ ያላቸውን ውጤት ራሳቸው ይረከባሉ። እግዚአብሔርን ቢያመልኩ ጥሩ ነገር ቢያደርጉ ጥሩ ነገር ይቀበላሉ። ከእሱ ውጭ በሆነ መንገድ ቢሄዱ የራሳቸውን ውጤት ይቀበላሉ። ብዙ ሰዎች ግን ቁጭ ብለን እግዚአብሔርን ወክለን ሌላውን ሰው ስናብጠለጥል ነው የምንለው። ስለዚህ ውጤት አልባ ነው የምንሆነው። ውጤት አልባ ነን ማለት ደግሞ ስኬት የለንም። ስኬት አልባ ነን ማለት ደግሞ ወደሚማረርና በጣም ወደሚጠላ ህይወት እንወርዳለን ማለት ነው። ይሄ በጣም መጥፎ ነገር ነው። ሶስተኛው፣ ራስህን ምንም እንዳልጎደለው እንደ ሙሉ ሰው ተቀበል። ሶስተኛው ይሄ ነው። ስኬታማ ህይወት እንዴት ልኑር የሚለው ሶስተኛው ነጥብ ይሄ ነው። ብዙ ሰዎች ይሄን ነገር ሁለቴ ይሁን ሶስቴ ደጋግሜ ተናግሬ ዋለው። የህይወት ተሞክሮህ ምንድን ነው በሚለው ላይም የህይወት ተሞክሮን ሳስቀምጥም ያስቀመጥኩት ነገር ነው። እንዲሁም የመጀመሪያው ነው ሙሉ ሰው ነኝ ብሎ ማመን አለበት አንድ ሰው፣ ያለበለዚያ ስኬታማ አይሆንም። ስኬት የመረጋጋትና የሙሉነት ነው ብለናል አላል ሀሳባችንን ስንጀምር ስኬት ከመረጋጋት ይመነጫል ብለናል። ስኬት ደግሞ የአምስት ነገሮች ድምር ውጤት ነው ብለናል። የገንዘብ የስልጣን የዝና ብቻ አይደለም። ስለዚህ ስኬት የአምስት ነገሮች ቢያንስ የአምስት ነገሮች ለአንድ ሰው ስኬት ብዙ ነገሮች አስተዋጽኦ ሊያደርጉ ይችላሉ። የራሱም የውቀት ዝግጅት የራሱም መልካምነት ወዘተ ቤተሰብን በዙሪያ የለም ዋና ዋናዎቹ ግን አምስት ናቸው ብለን በመግቢያችን ላይ አይተናል። ስኬት የእነሱ ድምር ውጤት ነው። ሰው ጉድለት ከተሰማው ከተሰማውና ሙሉ አይደለሁም ብሎ ካመነ ደግሞ ሁሉንም ያፈርሳቸዋል። ይሄ ትልቁ የስኬት መንገድ ነው። ሰው ሙሉ ሰው ነኝ ብሎ ሲያስብ ጠንካራ ይሆናል። እውቀት ይገለጥለታል፣ ጥበብ ይሰጠዋል፣ ሰው ይከበዋል፣ ሞገሳም ይሆናል፣ ጠንካራ ይሆናል፣ አሸናፊ ይሆናል። ትልቁ ነገር ያ ነው። ሌላውም እንደሚሆን ታውቃላችሁ። ሰው ሙሉ ነኝ ብሎ ሲያስብ፣ ሰው ምንም እንዳልጎደለው ሲያስብ፣ ራሱ ላይ ትኩረት አድርጎ መስራት ሲጀምር ሀብቱ የትየለሌ ነው የሚሆነው። በሀብትም አይቸገርም ሌሎችን የመሳብና ሌሎቹን የማቅረብም ደግሞ ሞገስ ይኖረዋል። በሌሎቹ የመወደድም ኃይል ይኖረዋል። ሌሎቹን የማሰማራትና ለሌሎች አሪያ የመሆንም ደግሞ ትልቅ አቅም አለ። ስለዚህ ስኬት ትልቁን ጠቅልሎ የሚይዘው አንድ ሰው ጎደሎ ነኝ ብሎ ማመን የለበትም። ጎደሎ ነኝ ብሎ ካመነ ሰው በራሱ ራሱን መሙላት አይችልም። ብዙ ጊዜ አንዳንድ ሰው እንደው በጉድለቴ በኩል እንደው ብትቆምልኝ ጉድለቴን ብትሞላልኝ ምናምን ይላል። በእውቀት የጎደለንን በሀሳብ የጎደለንን በገንዘብ የጎደለንን በነገሮች የጎደለልን እርስ በርስ አንዱ ያንዱን ጉድለት ይሞላል እንጂ ማንነት ከጎደለ ሰው አይሞላልን። ከባዶ ችግር የሚገርመው ነገር ሙሉ ሆነን ተፈጥረን ሙሉ ሰው ሆነን እየተንቀሳቀስን እያለን ለራሳችን ጉድለትን ካስተናግድን ጎደሎኝ ብለን ካመንን ያን ጉድለት ማንም አይሞላው። በዚህ እንዳትጠቁ፣ ይሄ በጣም አደገኛ ነው። በዚህ ደግሞ ብዙ ሰው ነው የተጠቀው፣ በጣም ብዙ ሰው ጎደሎ ነኝ ብሎ ያምናል። ሙላት አይሰማውም። ጥንካሬ አይሰማውም። ምቾት አይሰማውም። ሰላም አይሰማውም። ሌላው ቀርቶ እርካታ አይሰማውም። ትልቁ ነገር ይሄ ነው። አንድ ሰው ጉድለት ሲሰማው የማንነት ቀውስ ውስጥ ይገባል። በምንም ነገር አይረካም። አንድ ሰው በምንም ነገር አይረካም ማለት ደግሞ ወደ ስኬት አይደርስም ማለት ነው። ይለፋል፣ ይለፋል፣ ይለፋል፣ ነገሮቹ ያፈተልካሉ። ይለፋል፣ ይለፋል፣ ይለፋል፣ ነገሮቹ ይበተናሉ። ያስኩት ሲል ነገሮቹ ያመልጣሉ። ለምንድን ነው ሲባል፣ በራሱ ደስተኛ አይደለም፣ ጉድለት ይሰማዋል ማለት ነው። ስለዚህ በሶስተኛ ደረጃ ሙሉ ሰው ነኝ ብለህ እመን ስኬታማ ትሆናለህ። ምንም አይጎለኝም፣ የሚፈለገውን ሁሉ አመጣለሁ፣ መድረስ ያለብኝ ቦታ ሁሉ እደርሳለሁ ብለህ መስራት ስጀምር ማለት አይደለም። አንዳንዱ በቃልህ ደጋግመህ በለው የሚሉሉ ደጋግመህ በምትለው ልክ እድገት አይመጣም፣ በመስራት ነው። እኔ በመስራት አምናለሁ። ምንም ነገር በመስራት ነው የሚመጣው። መስራት ደግሞ ልምምድ ነው፣ ልምምድ ነው። በየቀኑ ስንጠነከር፣ ስንጠነከር ነገሮቻችን እየበረቱ እየበረቱ ይመጣሉ። ስለዚህ ሀሳቡን ጠቅለል አድርገን ስናየው ስኬት የአምስት ነገሮች ድምር ውጤት ነው። ከአምስቱ አንዱ ከጎደለ ወይ ደግሞ ከአምስቱ የተወሰነውም ከጎደለ ሰው ስኬት አማኔ ሊል አይችልም። ክፍተት አለበት። ለስኬት ደግሞ ዋነኛው መሰረት መረጋጋት ነው ብለናል። ይሄ መረጋጋት እንዴት ይመጣል? ወደ ስኬትስ ደግሞ እንዴት መቅረብ ይችላለሁ? የሚለው ሶስቱን አይተናል። እሱም ምንድነው? የመጀመሪያው የመጀመሪያው ሰው ሁሉ ወገኔ ነው ብለህ ማመን ይኖርብሃል። እግዚአብሔር የኔ ብቻ ነው ብለህ ሌሎቹን እንደርኩስ ቆጥረህ እግዚአብሔርን እንዳትከለክል። በሶስተኛ ደረጃ ደግሞ ጉድለት እንዳይሰማ አለቀ። በህይወትህ ስኬታማና ደስተኛ ትሆናለህ። አመሰግናለሁ። ፕሮግራማችን በጎ ዘመን ነበር። እኔ አለማየሁ ነጋሽ ነኝ። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።